እና ክርስቶስ መጥቶ የሚያድነው ዓለምን ነውና ምክንያትነቷም ለዓለም ሆነ። ስለዚህ የዓለም ቤዛ የምትባለው እንደ ምክንያትነቷ ለዓለም ስለሆነ እንደዛ ተብሎ ይነገራል። እማቤታችን ደግሞ ለራሷ መዳን፣ ለሌላው መዳን ምክንያት ሆነች ይላል። ማርያም ቤዛ አይደለችም ብለው ሲያወሩ ሰማሁ አንድ ጳጳስ። ለኛም ደረሰ ቤዛ ምን ቤዛ እንዴት፣ ብፁዕ አባታችን እንዴት እንዳዩት አልገባኝ። በበረከታቸው ይደርብን። እንዛው ነው። ገብርኤል ሰናቸው መሰለኝ ወሰለ ታለ አይደለም። ወንዴክስ ስቱዲዮ ይባላል። ይገርምሻል። እልቀጥልልሽ እና ቤዛ ቃሉ የግዕዝ ኦሪጅናል፣ እና በተለይ የግዕዝ እኔ ነው ሷ ሷ አገባብን የተማረሰው ይረዳዋል። ነገረ ሙሻዘር ላይ ስንማር እንደውም ከሚወጡት አገባባት ከሚባሉ ውስጥ አንደኛው ፈንታ ስለ እገሬ ፈንታ ተብሎ ወይም ደግሞ ምትክ ተብሎ ከሚተረጎሙ ዘጠኝ አስር ቃላት መሃል አንደኛው ነው። ለምሳሌ አሁን ይሄ በይነ፣ እንበይነ፣ ህየንተ፣ በእንተ፣ ቤዛ፣ ተውላጠ የሚሉ ቃላት አንድ ነው ትርጉማቸው፣ ወደ ዘጠኝ ቃላት ናቸው ስለ ፈንታ። ለምሳሌ አሁን ከሳቴ ብርሃን ሆረ ህየንተ ሜሮን ከተባለ በሜሮን ፈንታ ከሱ ሄደ ማለት ነው። ከሳቴ ብርሃን ሆረ ቤዛ ሜሮን ከተባለ በሜሮን ፈንታ ሄደ ማለት ነው እ በይነ ሜሮን እነ በይነ ሜሮን እ ህየንተ ሜሮን በእንተ ሜሮን በዛ ፈንታ ለማለት በዛ ለውጥ በዛ ምትክ ማለት በቃ፣ ቋንቋው ፍችው ይሄ ምንም ሊሆን ይችላል። ስለ ነገረ ደህነት አይደለም ተማውራሽ ስለ ነገረ ምግብ ቤትም ማውራሽ። ቋንቋውን በምትተቀይበት አውድ አውዲ ይፈታል። ግልጽ ማለት። ስለዚህ መድኃኔ ዓለም ሞተ ቤዛ ሃጥዓን በሃጣን ፈንታ ሞተ። መድኃኔ ዓለም ሆነ ቤዛ ሁሉ ዓለም የዓለም ሁሉ ቤዛ ሆነ ስንል ምን ማለት ነው? በዓለም ሁሉ ኃጢአት እርግማን ሆኖ የእኛን ነው እርግማን ተሸክሞ መስከራው ላይ። ማርያም ሆነት ቤዛ ነፍሳት ስንል ደግሞ ታምረ ማርያም ላይ እንዳየነው እነኛ ጥቂት ነፍሳት ሲቀጠሉ አሳያትና በፈቃዱ እንድትሞት እንደው ባንቺ ሞት ምክንያት ያንን ያንቺ ሞት ምክንያት አድርጌ እምርልሻለሁ ባላት ጊዜ አይ እነኚህ ነፍሳት የሚማሩ ከሆነ አንዴም ሳይሆን ሰባት ጊዜ ልሙት አለች። ስለዚህ ቤዛዊት ዓለም ስንላት ከዚህ ታሪክ ተነስተን ነው እንጂ ዓለምን በመስቀል ተሰቅና እንደ ጌታችን በማዳን ሲንስ በዛ ብሮድ ስኮፕ እያየን አይደለም። ነው ሙሴ ቤዛ ተብሏል አይደል ሙሴ ለእስራኤል ቤዛ ተብሏል። እነሱ ከምታጠፋ ንቅዮት መጽሐፍ ደምሶ ሲባል ቤዛ ቤዛ ቤዛ ስራዬ ስለዚህ ቋንቋ ቃሉ ቃል ነው። በቃ መዝገበ ቃላት ላይ ብቻውን ግን እንዳውዱ ትረጃዋለች። መድኃኒያ ለምን ቤዛ ስንለውና ማርያምን ቤዛ ስንላት የሰማይን ነው። ሙሴን ቤዛ ስንለውና ማርያምን ቤዛ ስንላት፣ ባንቺ፣ ቤዛ ባንቺ ፈንታ፣ ባንቺ ምትክ የሆነ ነገር ባደርግ ቤዛ ነኝ። እንዳልኩት የመዳናችን ምክንያት ሶርሱ ማለት ነው አወል አብ ወልድ መንፈስ ቅዱስ ይያለ ኢቨን ወልድ ብቻ አይደለም፣ ጌታ ኢየሱስ ብቻ አይደለም። ባይዚ የመዳናችን ምክንያት ስለኛ የሞተው ክርስቶስ ብቻ ነው። ትክክል። ከሶስቱ አካል አንዱ አካል ወልድ ብቻ ነው የመዳናችን ምክንያት። ግን አሁን የመይታችን ጋር ልመጣ ነው። የመዳናችን ምክንያት ምክንያት ደህንነት መይታችን ወደዛ እመጣለሁ። ግን እግዚአብሔርም እንደዛ ተብሎ ይጠራል። ቅዱስ ዮሐንስ አፈወርቅ በግልጽ ይሄንን ይናገራል። ባይዘው እና ወልድ ብቻ ግን አይደለም። ምክንያቱ አብ ራሱም ምክንያት ለመዳናችን አብ ባይወደን ኑሮ እንድነበረ አንድ ለመዳናችን ምክንያት የአብ ፍቅር አይደለም? የእግዚአብሔር ፍቅር አይደለም? ልጁን ኢየሱስን መላኩ አይደለም? ልጁን ኢየሱስን ባይልክ አንድንም። ስለዚህ ለመዳናችን ምክንያት ነው። እሺ ወልድስ ቢሆን መጥቶ ስለሁላችንም ባይሞት መዳን እንችል ነበር? አንችልም። ስለዚህ ለመዳናችን ምክንያት የሆነው ክርስቶስ ኢየሱስ መሞቱ ጻይ አይደለም ነው። እሺ መንፈስ ቅዱስስ ባይመጣና በክርስቶስ የተሰራውን የማዳን ያንን ስራ በእኛ ላይ ባያደርገው፣ በነገራችን ላይ በክርስቶስ የተሰራው የማዳን ስራ በእኛ ላይ እኮ የሚተገበረው በመንፈስ ቅዱስ ነው። መንፈስ ቅዱስ ከሌለ ኢየሱስ የሰራው ያ የማዳን ስራ በእኛ ላይ መሆን አይችልም ነበር። ስለዚህ መንፈስ ቅዱስንስ ባይልክልን፣ እናም በክርስቶስ የተሰራውን የማዳን ስራ በእኛ ላይ ባያደርግ መዳን እንችላለን? አንችልም። ስለዚህ የዳንበት ምክንያት መንፈስ ቅዱስም ነው። ሶ አብ ወልድ፣ መንፈስ ቅዱስ የመዳን ምክንያት ተብሎ ቢነገርላቸው ምንም ችግር የለም። ይሄ የመጀመሪያ እንመከው። ግን የመዳን ምክንያት ሲባል ሌላ አዳይ ኖሮ እስቲ አንተ እንደው እንድታደርግ ምክንያት ምን ያሉት አይደለም። አሁን ወደ ቅዱሳን ደሞ ይሄ ወደ ሌሎች ሰዎች ማለት ነው እሺ ነቢያት የመዳን ምክንያት ተብሎ ሊጠሩ ይችላሉ። ቅድስት ድንግል የመዳን ምክንያት ተብላ ልትጠራ ትችላለች። ሐዋርያቱ ሌሎች ሰባኪያን ለመዳን ምክንያት ተብሎ ሊጠሩ ይችላሉ። እንዳገባቡ ማለት ነው። ኢቨን እዚህ ጋር ለምሳሌ ለምሳሌ እሺ፣ አንዳችሁ እዚህ ጋር የፈለጋችሁትን ውሰዱና ወይ ዮኒሽ እንበልና ለምሳሌ አንድ ሙስሊምን ለምሳሌ ሰበከ፣ ዮኒ ሙስሊምን ሰበከና ከዛ ላይ ሙስሊም ለምሳሌ አመነ በጌታችን በኢየሱስ ክርስቶስ ለዛ በጣ ተጨመረ ድህነትን አገኘ። ድህነትን ካገኘ ይህ ሰው ድህነትን ያገኘው ማን ሰብኩት? ይሁን አይደለ ለመዳን ምክንያት ማይ አዳኝ አንዳንዶችንም ከእሳት ነጥቃችሁ አድኑ። ቅዱስ ጳውሎስ በተደጋጋሚ እንደው ወገኖችን አድን ዘንድ እንደዚህ እንደዚህ አድን ዘንድ እያለ እኮ ሲናገር እኮ ተመልክተናል። እና ይሄ እንደዛ ያሉ ለምንድነው ለመዳናቸው ምክንያት ስለሆነ አኝ ተብሎ ወይም አዳምኩኝ ተብሎ ተነገረለት ለመዳናቸው ምክንያት ስለሆነ ወንጌልን በመስበክ ማለት ነው። አሁን ነቢያቱ አስቀድሞ ስለ ክርስቶስ በመስበካቸው። ተመልከቱ፣ ነቢያቱ አስቀድመው ስለ ክርስቶስ ሰብከዋል ተናግረዋልና ሰዎች የነቢያትን ቃል እያዩ እየሰሙ ክርስቶስን እንዲጠባበቁ ይሄው በነቢያት የተሰበከውማ መጣ ብለው እንዲሄዱ አድርገዋል። ስለዚህ ከዚህ አንጻር እንደዛ ተብሎ ሊነገርላቸው ይችላል። መጥምቁ ዮሐንስ ለመዳን ምክንያት ሊሆን ይችላል። እንዴት? የህዝቡን ልብ እያዘጋጀ ወደ ክርስቶስ እንዲቀርቡ አድርጓልና አይተዋል። ምክንያት ተብሎ ሊጠራ ይችላል። ከዚህ አንፃር ከምን አንጻር ነው ማየት ሐዋርያት ሰብከው ሰዎች ክርስቶስን እንዲያገኙትና እንዲጠመቁ እንዲድኑ የዘላለም ህይወትን እንዲያገኙ ሰብከዋል። ኦኬ። ስለዚህ ኢየሱስ አምባሳደር ብለው ራሱ ራሳቸውን ጠርተዋል፣ እነ ቅዱስ ጳውሎስ ማለት ነው። ሰው ከዚህ አንጻር ምክንያት ሊሉ ይችላሉ። ለሰዎች መዳን የመቤታችን ለየት የት የሚያደርገው ምንድን ነው ምንድን ነው? የመቤታችን ለየት የሚያደርገው ምንድን ነው ከተባለ በአጭሩ እንግዲህ አሁን የአባቶች የሚያዙ በጣም መልካም ስለሆነ እንግዲህ እነ ቅዱስ ኢራኒየስ ማለት ከሐዋርያት የተማሩ ምንድነው፣ እነ አግናጢዎስ እነ ፖሊካርፕ ምናምን ከሐዋርያቱ ተማሩ። ከዛም ከእነሱ ደግሞ እነ ቅዱስ ሄራኔስ ተምረዋል። ስለዛ ቅዱስ ሄራኔስ ምድቡ ራሱ አሁን ላይ ከአፖስቶሊክ ፋዘርስ ነው ከሐዋርያ ያብ ማለት ነው። እና ሰው እነ ቅዱስ ሄራኔስ ምን ብለው ያስተምራሉ? ሄዋን እና እመቤታችን ያነጻጽሯቸዋል። በመልኩ ያነጻጽራሉ፣ እነ ጀስት ማርተርም ጭምር ማለት ነው ማለትነ ሰማቴ ስትንም በምን መልኩ ነው የሚያነጻጽሩት? ሄዋን አታድርግ የተባለችውን አድርጋ በላች ዘንድ ሞት ወደ እርሷ መጣ። ሞትን ወደ እርሷ አምጥታ ለሌላው ለሌሎቹ ሞት ምክንያት ሆነች። ለራሷ ሞት፣ ለሌላው ሞት ምክንያት ሆነች። እመቤታችን ደግሞ ለራሷ መዳን፣ ለሌላው መዳን ምክንያት ሆነች ይላል። ቅዱስ ኢራኒስ ነው እንግዲህ እንደሚያለው ነው አይደለሁም። ቅዱስ ኢራኒስ ነው እንደ ቃል ይደረግልኝ በላይ መልአኩም ድምፅ ሰማች። አሁን እኮ የሚያስገርም መካካስ እኮ ነው የተደረገው። የሳልቬሽን ሂስትሪ እኮ ይሄ፣ የድኅነታችን ታሪክ እኮ በጣም የሚያስደንቅ እኮ ነው። አስቀድሞ አዳም እና ህዋን አለ። አሁን ምንድነው ህዋን ሳተች፣ ከዛ በኋላ ወደ አዳም ምናምን ብሎ ሄደ። አሁን ደግሞ መልአኩ ይመጣና አሁንም ወደ ሴቲቱ ነው የሚመጣው። በየዛችኛው የሴቲቱ ጥፋት በዚችኛው ሴቲቱ መታዘዝ ተካካሴ ይላል ቅዱስ ሄራኒስ። እና ምንድነው ሁለተኛው አዳም ክርስቶስ ኢየሱስ ከእርሷ ተጸንሶ መቶ እንደ አዲስ አዲስ የሆነ ትውልድን ለማምጣት ተቻለ ማለት ነው። ስለዛ እመቤታችን ለራሷም ለሌላውን መዳን ምክንያት ሆነች ብሎ የሚናገረው ለዛ ነው። ግን እሺ፣ ምክንያት ሆነች ለማን? ክርስቶስ ማን ነው መቶ የሚያድነው ነው። አሁን ለመዳናቸው ምክንያት ሆነች ማለት እኮ ክርስቶስ ለሚያድነው ህዝብ ማለት ነው። ክርስቶስ በእሷ በኩል መቶ ሊያድን ስለሆነ እሷ ነው እንዳጋጣሚ እንግዲህ የተመረጠችው። ምን ይደረግ እና ክርስቶስ መቶ የሚያድነው አለምን ነውና ምክንያትነቷም ለዓለም ሆነ። ስለዚህ የዓለም ቤዛ የምትባለው እንደው ምክንያትነቷ ለዓለም ስለሆነ እንደዛ ተብሎ ይነገራል እንጂ እንደው ከክርስቶስ ጋር እያነጻጸርናት ከክርስቶስ ጋር እኩል እያደግናት ኢቨን ከክርስቶስ ጋር አብረ አዳኝ እያልናትም አይደለም። እዛ ካቶሊኮቹ እንደሚሉት እንደዛ የምናስብ ከሆነም እሱም አደገኛ ይመስለኛል አክቹዋሊ። እሺ ኤኒዌይስ ተውትና የካቶሊኩን እዛ እነሱ ኮሪደም ትሪክስ ምናምን የሚሉት ነገር ስላለ ማለት ነው። ተውት የእነሱን። ኤኒዌይስ አይገባንም። ግን በአጭሩ ከዛ አንጻር ነው የሚነገሩ እና ይሄ ምክንያት መሆን ግን ለየትኝ ለነቢያት የሚሰጣል ለሐዋርያትም